ይመስለኛል አርግዛ ነው። ለወሬ እንዲመቸል ለምን ቡና ላፈላለሁትም። ይትንት ከዚህ የቆሎ ጓደኛሽ ያደረግሽኝ እንዴ? አባዬ ደህና ነኝ ብዬ በዋሽ ደስ ይለኝ ነበረ ግን ደህና አይደለሁም አባዬ። በጣም ተጎድቻለሁ አባዬ፣ ግን ደህና አይደለሁም። እዚህ ቤት መምጣት አችልም። ባለቤት ይኮ ሌላ ልጅ እንዳለኛ አያውቅም ሰላም ውድና የተከበራችሁ የኤልሲ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን ያበረታቱኝ። ዛሬ ይዤላችሁ የመጣሁት ኑሐሚን ክፍል ሰላሳ ተከታተሉኝ። አንቺ ውሻ ምን አባሽ ነው የምትሠሪው? በር ላይ ተደብቀሽ ምን አባሽ ነው የምትሠሪው? ኑሐሚንን ወይዘሮ ዝናሽ ታያቸው። አይ ደህና ነኝ፣ እኔ እኮ አሞኝ ወደ ሽንት ቤት እየሄድኩኝ ድንገት ድምፅሽን ሰማሁኝ። ግን ደህና ነሽ? ደህና ነኝ። ግን ሳወራ የሰማሽ ነገር አለ እንዴ? ለምን ጠየቅሽ? ግን እኮ ሳወራ የሰማሽ ነገር አለ እንዴ? ግን እኮ እየተንቀጠቀትሽ ነው፣ ምን ነው? ደህና ነኝ። ያወራሽውን ነገር ያወራውትን ነገር የሰማሽው ነገር አለ ወይስ አልሰማሽኝም? የሰማሁት ይመስለኛል። እንግዲህ እኩል ለእኩል ሆነዋል ማለት ነው። ምክንያቱም አሁን ይቺ የሆነ ነገር አድርጌ ትላታለች፣ ካልተናገርኩብሽ የሆነ መፍትሔ ተጠሪ ልኝ ትላታለች፣ ለአረገዘችው ልጅ ወይዘሮ ዝናሽና ኑሐሚን እንግዲህ አንድ እኩል ሆነዋል። ሚስጥር በሚስጥር አንድ ቆንጆ አንድ ጽንዶች የሚሆኑ ይመስለኛል። እርግጥ ስታወሪ የነበረው ነገር በጣም የሚያስደነግጥ ነው። ምን እባክሽን ኑሐሚን፣ ሚስጥሬን ሚስጥር አድርገሽ ያዥልኝ። ስንት ዓመት ደብቄ የኖርኩት ሚስጥሬ ነው። ሚስጥርሽን ሽን ሚስጥር አድርጌ ይዝልሻለሁ። ባይሆን በምትኩ በምትኩ ባይሆን ጠቅም ያለ ገንዘብ ሰጥሻለሁ። እባክሽን ኑሐሚን፣ እባክሽን። እኔ ገንዘብሽን አልፈልግም። ለማንኛውም ግን በእኔና በአባቴ የሚገባውን ክብር እንድሰጭን ነው የምፈልገው። አለዚያ ግን በማንኛውም ቀን የሚስጥርሽን ላፈነደው ይችላለሁ። መቼም በትዳርሽ ላይ ማግጠሽ የወለድሽ ልጅ ቢሆን ነው እንዲ ተደብቀሽ የምታወሪው እባክሽ ምስጢሬ እንደብቅልኝ እሺ አልኩሽ እኮ የዳግም እናት ነዋሚ ይመችሽ አሁን ነው ገና ነዋሚ እኩል በኩል የሆኑ አሁን እንግዲህ ወይዘሮ ስናሽ መበጥረቋን እና ክፉ ነገር መናገሯን እስቶፕ ብላ ታቆማለች ማለት ነው አሁን ይከባበራሉ እሰይ ደግ አደረገችሽ የዳግም እናት ና ያለችው፣ ወይኔ ዝናሽ፣ ያልኩትን ሁሉ እንዳለ ሰምታኛለች ማለት ነው። አሁን ይሄን ላይቁን ከሰማ ምንድን ነው ማድረገው? ወይኔ ውርድ ሙንሽ ነው። ልጄ ከቅድም ጀምሮ ከላይ ታች እየተመላለች ነው። አሙሻል እንዴ፣ ልጄ። አይ አባዬ ደህና ነኝ። አንተ ከማን ጋር እየደወልክ ነው? እላይኩን ጋር ነበረ እያወራው ነበረ። ቶሎ ቶሎ ደግሞ ሻንታችንን አዘጋጀልን፣ እሱ እንደመጣ ቶሎ እንወጣለን። ይቅር ልትለው ነው? ይቅር ታባዬ፣ ለተጨማሪ ጊዜ ህዝብ ስመቆየ ሳይኖርብን አይቀርም። ወይዘሮ ዝናሽ ጋር እያወራን ነበረ። ማሳብሽን ያስቀየረሽ ምን አይነት ወሬ ብታወሩ ነው? ከዝናሽ ጋር አስር ጊዜ ትቀያየራለሽ እን ጸባይሽን። አሁንማ መትረኪስ፣ አሁንማ ወይዘሮ ማነህ አንተ? የወይዘሮ ኑሐሚን አባት አሁን ፏ ብለህ የምትቀመጥበት ጊዜ ነው። ዝም ብለህ አርፈህ ተቀመጥ፣ ልንሄድ ነው ስላት በእኔ የተነሳ ነው እንዲህ የምትሄዱት አለችኝ። ከዛ በጣም ይቅርታ ጠየቀችኝ። ለአድርግሽ ሻልኳት። ምን ዝናሽ ናት ይቅርታ የጠየቀችሽ? ለምን የማይሆን ነገር ታወራለሽ ልጅ? አዎ ዝናሽ ናት ይቅርታ የጠየቀችኝ። እውነት እውነት? ጋሽ ዝናሽ ናት ይቅርታ የጠየቀችኝ፣ ለእኔም ገርሞኛል አባዬ። አንቺ ልጅ ሰሞኑን የሆነ ነገር ሆነሻል። የማይብሽ ነገር ሁሉ አዲስ ነው የሆነብኝ አታስባባዬ ከዚህ በኋላ እዚህ ብቻ ታሽገህ አትውልም። እኔ ደህና ነኝ። እንዲሁም ከዚህ በኋላ አብራቸው አብረናቸው መብላት አብረናቸው መጠጣት፣ ሁሉንም ነገር ማድረግ እንችላለን። ወይኔ ጉዴ እኔ ኮዚ ቤት መውጣት ነበር የምፈልገው ይልና አቶ ተሰማ ልጁ ንቅፍ ያደርጋታል ማለት ነው። ምክንያቱም እንግዲህ ወይዘሮ ኑሐሚን እና ወይዘሮ ዝናሽ ታያቸው በቃ ከዚህ በኋላ ሚስጢሯ ስለሆነ ኑሃሜን፣ ማሰቃየትም ሆነ መናቅ አትችልም። ምክንያቱም ከዚህ በኋላ ትዋረዳለች ማለት ነው። ላንተ ስል ነው ይህን ማደርገው አባዬ። የወይዘሮ ዝናሽ ሚስጥር ስላወኩባት ከዚህ በኋላ አንተ ውጭ ሂደህ እንድትታከም መሰናክል አትሆንብህም። ላንተ ስል ነው አባዬ። ይህኔ ህይወት ቢበላሽም ያንተን ግን ማስተካከል አለብኝ አባዬ። እሺ እማዬ የተከራየውልሽ ቤት አማርሽ ኤደን፣ መቼስ ከበረንዳ ይሻላል ልጄ። አንቺ ግን ምነው እንዲህ በጣም አማረብሽ? እንዲህ የሰው መውደድ ይስጥሽ። ባየ የሰው መውደድ ይስጥሽ አይደል የሚባሉ? እውነት ነው፣ የሰው መውደድ ለሰው ልጅ አስፈላጊ ነው በጣም። የሰው መውደድማ ግድ ነው። እግዚአብሔር ለሁላችን የሰው መውደድ ይስጣል። ሴትዮ እኮ የመጨ ወዳኛለች። ለነገሩ እንዴት አትውደደኝ፣ የመጨረሻ ቀኝ እጇ እኮ ነኝ። ልቅያች መሰሬስ እንዴት ናት? ከእሷ ይልቅ ተሰማይ ግዳ አምሮበታል። ድሮም ዝሆኑ አሁንም ዝሆን ሆኖልሻል። ተራ ይቅር ይበል ዝሆን ያርግሽቲ ምንም ቢሆን እኳ አቅፎ ያሳደገሽ አባትሽ ነው እንዴት እንዴት ነው የምታወሪው ምን አይቶ ባልጌ ናት የቤቱ ባለቤት አቶ ላይኩን የሚባለው ሰውዬ ደግሞ እንዴት እንደሚወደው ውጭ ወስዶ ሊያሳክመው ፈልጓል እኮ አዎ ውጭ ሄዶ ሊታከም ነው በነገራችን ላይ አሁንማ በቃ እኮ ሁሉም ነገር ተስተካከለ ወይዘሮ ዝናሽ ነበረ ቆድራ ያዘችው አሁን ግን በቃ ወይዘሮ ዝናሽም ተወዳለች ሳት እንዲታከም ታረጋለች። እያረረችን ቢሆን ለሚስጥሯ ስንትል አትይኝም። ዝኑኝ ዝኑኝ የኒት ሳይስልሽ ባክሻ ላይ ቀይናት። ይህ ሁሉ ነገር በማን የሆነ መሰለሽ? ይሄ ሁሉ ቀርቶልኝ ምን አላቶ ላይኩን የሚባለው ያንን ቤቴን አስመልሰውልኝ ለአንድ ቀን አድሬበት በሞት እኔ ብሎ ነው እንዴ? ታቆሽ ነው ደግሞ ቤትሽ የሚያስመልስልሽ? ለእኔ ብሎ መሰለሽ እንዴ? ለላይኩን ብሎ ነው እንጂ። እኔ የምልሽ ከነዋሚንና ከተሰማ ጋር እንዴት ነሽ? እንደምወዳት ለማስመሰል እንኳን እየሞከርኩ አቅቶኛል። በተረፈ ተሰማ ጋር ፒስ ነኝ፣ አንዳንዴ እየገባች ከመሀላችን ያችን ኑሐሚን ታቆረፍደዋለች እንጂ በተረፈ ከሱ ጋር ሰላም ነኝ። እስኪ በርቺ። መቼስ ተሰማ የዳነ ጊዜ ቤቱ ትዝ ይለውና ቤቴን አስለቀቅልኝ ይለው ይሆናል። ቤቱ ተመልሶለት ድጋሜ ከተሰማ ጋር ኑሬ ብትባይስ? ያችን ኑሐሚን ከልልጅ ረሷ ብትኖረ ምንም ችግር ምን ነው በሆነ ምኞት ብቻ ሆነ እንጂ። እንዴት ዋላችሁ? ዝኑ፣ ውይ ላይኩን መታሃል እንዴ መታሃል እንዴ! ምንድን ነው እንደዚህ በሀሳብ ጭልጥ ብሎ መሄድ? በዚህ ደረጃ ምንድን ነው? አጠገበሽ እስከሆን ድረስ እኮ አልሰማሽም። አረ ምንም አልሆንኩም። ይልቅ ናሆም ገጠር ካልልኮ ከአጎቴ ጋር ብሎኮ ሂዶ አለ እኮ ናሆም ይመጣል፣ ቅርብ ነው። ምንድን ነው ጦር መዳ እንደሄደ እንደዚህ መጨነቅ? ሜዳ የሆነውማ የእኛ ቤት ነው። ይህን ሽሽት እኮ ነው የሄደው። እንኳን ደህና መጣችሁ ተሴ፣ እንዴት ነህ? ጤንነትህ እንዴት ነው? ብትሰር ጤንነትህን እንኳን በስልክ እየነገርከኝ ነበረ። በነገራችን ላይ ከወይዘሮ ዝናሽ ጋር ሰላም ፈጥረናል። እሷ ናቸው ቴቴ ብለሽ ጥሬኛለችኝ። ምን? አዎ አዎ፣ ወይዘሮ ዝናሽ አይዞሽ፣ ጠገ ያልፋሉ። ያንቺም ቀን ይወጣና፣ እውነትሽ፣ ወጣ ላይ ህዝቡሽ፣ ዝናሽ ምስኪን ነበር፣ ስታሳዝኝ። እንደዊኔ አረ ወይኔ፣ ዘንድሮ ከውስጥ ምሰራው ስራ ላይ ለግባ እንዴት ቴ፣ ማዕድ ቀርቦ የት ነው? አብረን እንብላ እንጂ አረ ኑሐሚን፣ ኑሐሚን ግን አልተቻለ፣ እግዚአብሔርን ይሻላል። አዎ፣ ዝናሽ አይዞሽ ዝናሽዬ ምንም ማረጋቻለ ምግድቻ ይሁ አንቺ ወራዳ ቅሌታ አይዞሽ ዝናሽ አሁንማ እንደ ቤተሰብ ሳቄ እየመጣ ብዬታ አሁንማ እንደ ቤተሰብ ተሰባስበን ምግብ ልንበራ ነው ይሄን አይንሳብን አሜን ወይዘሮ ዝናሽ አይዞሽ

የት ነበርሽ ይላታል። ኤርሚ ማለት ነው እናቴ ጋር አምራ እናት እናትሽ ከአርማን ጋር የምትሰሩትን ስርት ማላቅ እንዳይመስልሽል ደግሞ ምዶ የምታወረው ለምላንሽ የኔ ያክል ታገሽ እንደሆን እንኳ አይገባኝም። ንገሪ መቼ ነው ናሆምና ናሆሚን አብረው ሲተኙ ያየሹ? ንገሪ መቼ ነው? ጎሽ ጎሽ ጎሽ፣ ቆይ እውነቴን ነው። አንተ ቆይ ነዋሚን ከናሆም ጋር በመተኛታው በምን እርግጠኛ ሆንክ ሲላት ሞቅ አረገ በጥፊ ሞቅ ዝም በይ አንቺ ብሎ ሞቅ አደረጋት። ደግ አደረገሽ ቅሌታ እሰማኛለህ። ሌሊት ወደ መጸዳጃ ቤት ሲሄድ ወደ ክላስ ውስጥ ገባ ይቻታለሁ። ቆይ ምን አድርጌ ነው ይሄን ያክል የምታሰቃይ? ቆይ ኑሐሚን ምንታርግሽ? እሰማኛለህ። አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት። ምታኝ፣ ምታኝ። እኔ መመታት ብርቅ አይደለም። አሁንም ድንገርህ። ኑሐሚን ማለት በጣም ሲሰኝና ሲሰኛ ሴት ናት። ዛይዞ ቅጥቅጥ እንደባብ። ደግ አደረግህ፣ የምር ደግ አደረግህ ኤርሚዬ። ከዚህ በኋላ ካምራ ልማትሪክ ከሆነ ከኑሐሚን ጋር እየመጣሽ ነገር እየሰራሽ እንትን ምት ከሆነ እነኝህ በእጅ ሰበብ ነው የምትሆኝ ያላት ማለት ነው። ከዛ እንደዛ ብሎ በጥፊ በእርግጫም ቅጥቅጥ አድርጎ መታትና ማስጠንቀቂያ ሰጣት ማለት ነው። ከዛም እየሳለሽ እየተንፈራፈረች እየሳለሽ እየተንፈራፈረች እያለ ከዚህ በኋላ ከኑሐሚን ከደረሽ ነግሬሻለሁ ምናምን ብሎ እያንፈራፈረ እየቀጠቀጠ ጥሏት ይሄዳል። እሷም እየሳለች እየተንፈረፈረች ትቀራለች ማለት ነው። እውነት ለመናገር በጣም ይሄ ድራማ በጣም የሚያስተምር ነው። ወይዘሮ ዝናሽም እንግዲህ አሁን አፍራለች። በጣም ርር ብላለች አሁን አብራ መብላት አይደለም ሳሎን ሲቀመጡ የምትጸየፈውን ሰውዬ አሁን ቁጭ ብሎ አብሯት እንዲበላ አድርጋለች ማለት ነው። ይሄ ለራሱ አንድ ትልቅ ለውጥ ነው። እውነት ለመናገር ድሃን በመናቅ ድሃን በማንቋሸሽ የመጨረሻ ቀን ሲጥል ከባድ ነው እና ይህን ነገር ተምሬበታለሁ እኔ በጣም ነው ያስተማረኝ። እውነት ለመናገር ወይዘሮ ዝናሽ እንግዲህ መጣብሽን ቻይ። ምንም ማድረግ አይቻልም። ያጋጥማል እንግዲህ። በኋላ ሚስጥርሽ ይደበቅልሻል። አንቺም እነሱን አክብረሽ ትቀመጫለሽ። እኔ እንደምነግርሽ ነው እንግዲህ ትሰሚኛለሽ። በቀጣይ እንገናኛለን። ወዳችኋል።